ሰላም አለይኩም ወረህመቱላሂ ወበረካቱ፣ ውድና የተከበራችሁ የአየወሉ ቤተሰቦች እንደምን ናችሁ? እኔ ደህና ነኝ፣ አልሀምዱሊላህ። ዛሬ ይኸው አይደርቅ ጎመን ኢትዮጵያ ላይ በኢትዮጵያ እንደዚህ አድርገን ሰርተን ንክሽን ያለችን ጎመን ማለት ነው። ያው ጎመን መስራት ሁሉም ይጠፋዋል ብለን ሳይሆን የሰራነውን እንድታውቁልን ሁሉንም እስከ መጨረሻው ተከታተሉ። ወደ ስራችን እንገባለን ማለት ነው። እና ኢትዮጵያ ላይ እንደዚህ ነው፣ በክሰላችን ከሽከሽ እያሉ ንስተውም ቢኖር መብራት ስለሚጠፋ ብዙ ጊዜ ማለት ነው። እና እንደዚህ አድርገን እየሰራን ነው። ይኸው ሽንኩርታችንን እያቆላላን ውላቸዋለሁ። በጎንሽ ነጭ ሽንኩርታችንን እየቀጠቀጥን ነው እንደዚህ አድርገን እንድንሰራ ነው ብላቸው እና እንደትዟቸው ሰው ሰውዲ ሁን እንደዚህ ካቁላለሁኝ በኋላ ማሻላ ያው የክሰል እንትን ታውቃላችሁ። መጥብስ እኮ የሚያደርገው አሪፍ ነው ማለት ነው። እንደዚህ ካቁላለሁ በኋላ ይደርቅ ጎመን፣ ጎመኔን እንድጨምር እየተዘጋጀ ነው ማለት ነው። ጎመኔን እንደዚህ እጨምራለሁ። በጥሬው ነው ያውቁላል፣ የሚቆላለው ማለት ነው። ጎመን እንደዚህ ከጨመርኩ በኋላ በደንብ ጥብስ አድርጌ ነው የምሰራው። ጨለም እያለ ስለሆነ ጭሱን በደንብ ነው የሚያወጣው እንፋሎቱ ማለት ነው። እና እንደዚህ እየጨመርኩ ነው፣ ጎመን መቼም አይደርቀ ጎመን የማይወደልም እንደዚህ እያቆላለን በደንብ እየጨመርኩ ነው። አሁን ይሄን በደንብ ግን ጥብስ አድርገዋለሁኝ። እንደዚህ አድርጌ አሁን እታች ነው የሚሆነው ለጊዜው እንደዚህ ያለ እንጂ ማለት ነው። በደንብ እንትንለዋለሁኝ። ይቅርታ ግን ለድምጻችን፣ ወፍጮ ቤት ከጎናችን ስላለ ዜናን በጣም ነው የሚጮኸው ማለት ነው። ይቅርታ ከድምጹ ማለት ነው። እንደዚህ እያጣብሻለሁ ጎመኑን፣ ከጨረስኩኝ በሰል ማለት ሲጀምር ድንቹን ጨምር ያለሁ ድንቹንም በደንብ አድርገን እንጠብሳለን ማለት ነው። እንደዚህ ከጨመርን በኋላ እንደዚህ እያቁላለሁ ነው። ይሄን እንደዚህ በደንብ ጥብስ አደርገዋለሁ። ይሄንም ማለት ነው። እውነት በክሰል መስረት በጣም ነው ደስ የሚለው ያለው ጣዕም ማለት ነው። የሚሉ እንደዚህ እያደረግኩ ይሄን አሁን ቀስ እያደረግኩ ጠብሰዋለሁ ማለት ነው። አሁን ጎመናችን እየበሰለ ከለሩም እንደዚህ ሆኗን። ማታ ላይ ነው ደግሞ አሁን እየጨለመ ማለት ነው። ከለሩ እዚህ ደረጃ ደርሷን ማለት ነው። መብሰል ጀምሯን። ቀጣይ ነጭ ሽንኩርቴን መጨመር ነው ማለት ነው። ነጭ ሽንኩርቴን እንጨምራለሁ እየበሰለ ነው የእንፋሎቱ እንትኑ እያለ ብያለን። የተቃጠለ ነው የሚመስለው ግን ተቃጥሎ አይደለም ማለት ነው። እንትኑ ጨለማ ስለሆነ ካሜራውን እንትን ስቀርጽ ነው እንጂ አሁን ጣዕም እንድኖረው ከመጀመሪያው ከመጨመር እንደዚህ ጎመናችሁ በሰል ሲል ሲጨምሩት አሪፍ ነው ማለት ነው። እንደዚህ አድርጌ ጨምራለሁኝ። ይሄው በደንብ አብላላለሁ፣ አዋህደዋለሁ። ግን በደንብ እስከሚበስል አቆየዋለሁ ማለት ነው። እሺ፣ ነጭ ሽንኩርቱ መብሰል አለበት። አሁን ወደ መጨረሻው እየደረሰ ነው ማለት ነው ላይ የነበረው እንትናያቸው ከለሩ ራሱ ምንም እርድም ምንም አልጨመርኩበት። ሲበስል ነው እንደዚያ የሆነው ማለት ነው። ቀጣይ ደግሞ ቃሪያ እጨምራለሁኝ ማለት ነው። ቃሪያ ማሻላ፣ አሁን ሟልቷ ነገራችን። ቃሪያ እጨምራለሁ፣ ጨው እጨምራለሁ። ጨውም ከመጀመሪያው አልጨመርኩም ነበር፣ ጨው እጨምራለሁ። ጣሬ እዚህ ከጨመርኩ በኋላ አዋህጄ ማውጣት ነው ማለት ነው። ጣዕሙ ማሻላ ከስጋ ይመረጣል ማለት ነው። በጣም አሪፍ ነው። ምርጥ አድርጌ ነው የሰራሁ ትላችኋለሁ። የትናንት እራቴ እንደዚህ ነበረ። ማሻላ ጨለመ ላይ ነው ግቢ ላይ ነው የሰራሁ ማለት ነው። ኩሽና ውስጥ ሳይሆን ከግቢ ውስጥ ነበር የሰራሁት፣ በክሰኔ ማለት ነው። እና ይህ ምን መስላን የትናንትና ወራቴ ማለት ነው። ቪዲዮዬን ሸር ላይክ አድርጉ፣ እስከ መጨረሻው ተከታተሉ። በሌላ ቪዲዮ እስከምንገናኝ ባይ ባይ፣ ሰላም።